አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት 15 በዝች ቀን ከአስራ ሁለቱ አንዱ ሐዋርያ ስምዖን ምስክሩኑ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትንም መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅንአትም በውስጡ አለበት። ስለዚህም ቀናይ ተባለ። እርሱም ንጹሕ ፊት አይቶ ይማዳላ። በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፉለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘ ነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልን? አለው እንጂ አላዳላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ ልብና ኩላሊትን የሚመረምር ጌታችንም ፊልጶስ ሳይጠራ በፊት በበለስ እንጨት ስር አየሁህ፣ አለው ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪ በእውነት አንተ እግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድ መምህራንም አልተቃወሙም። እነርሱ ከዚህ የሚበልጥ ድንቅ ታምራትንና ኃይሎችን አይተው ለእውነት አልተገዙምና ስለ እርሱ እንዲት ተብሏል። ጎልማሳ ሆኖ ሳለ ከአዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት አመታትን መጥቶ ገደለው። በቤቱ አጸድም ባለ እፀ በለስ በስሩ ቀበረው፣ የእኔንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ ባገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ተሸሽገው እንደነበር በጭልታ አውርዳ አጥፍታ መልሳ ትሰቅለዋለች። የመከራውም ጊዜ ጸጥ እስካለ ድረስ እንዲህ ታደርግ ነበር። መድኃኒታችንም በምልክት ከእርሱ የሆነውን በገለጠለት ጊዜ ተሰውረውን የሚያውቅ ሁሉን የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዛችም ሰዓት ጀምሮ ተከተለው። ከአሥራ ሁለቱ ሐዋርያትም ጋር ተቆጠረ። አጽናኝ የሆነ መንፈስ ቅዱስን ጸጋ በተቀበለ ጊዜ አገሩ ሁሉ ቋንቋ ተገለጠለት። መለኮታዊ ምስጥርንም አወቀ። ወደ ኩርጅ አገርና ወደ አልበጅህ ከተማ ካዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቃቂዎችና ከሰነፎችን ብዙዎችን መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ነጣቂዎች ተኩላ የነበሩትን የዋን በጎች ያደረጋቸው። ሁለተኛም ወደ ሌሎች የካዲያን አገር ወደ በራንጠያ ደሴትም ሂዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልንና ብርታትን ተጨመረ። በእግዚአብሔርም ኃይል ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም ማጠመቃቸው ብዙ ዘመንም ኖረ። ከዚህም በኋላ ከአዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱም ፈጽሞ ከወንድሞቹ አርያት ጋር የማይጠፋ መንግስተ ሰማያትን ወረሰ። ለእግዚአብሔርም ምስጋና ይሁን። እኛንም በከበረ ሐዋርያ ጸሎት ይማረን። ለሁላችን የክርስቲያን ወገኖች በረከቱ ትድረሰን ለዘላለማ አሜን። ሰላም እብል ብእሴ ምሁረ ዘመጽሐፈ ኦሪት ሕገ ወዘነቢያት መዝሙር አመውት ወሬዛ ታይተ ጸበለ ዘገብረ ወልደ ማርያም አምላክ ሶባ ህወት አይመረ ይመረ ለትእዛዘ ጽድቁ ወሕጉን አትናይል ገረረ በዝችም ቀን በላይኛው ግብፅ ውስጥ በደንደራ ከተማ አራት መቶ ሰዎች በሰማይትነት አረፉ። ብዙ ስቃይንም ሲያሰቃዩቸው ከኖሩ በኋላ የምስክርነታቸው ፍጻሜ በዲዮቅልጥያኖስ ዘመነ መንግሥት መጨረሻ ራስን በመቆረጥ ሆነ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዝችም እለት የባህታዊ ሚናስ ዲያቆንና የአባ ሃርቨን ጥላክያ ሰማይታት የሆኑ የኤስድሮስም አይበር የሆኑ ካርጢኖስ እና ሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለክሙ አርባይቱ ምጣራ ዘኮንክሙ ሰማይተ በምድረ ደንደራ ምስለ ሚናስ ዲያቆን ለባታዊ ንብረት ዛፍ ቀራ ከመትውር ነፍሰ ዚአየ አበ ነፍሳት የክሙ ሆራ በትንባል የክሙ አስራ ቅጽሩ አስራ ሰላም ለንዋየ ክርስቶስ ማቆየሁ ዘሰረከ ጽዱላነ ዘራ ወብሩሃነ ደቂቀ